ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶዎች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ ጋቢ ሚያል ነጠላ ደረብ አድርጎ ደረባ ምን ይዞብን መጣ አላችሁኝ። እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ከነሱ ሀሳብ ጋር በተያያዘ ጥቂት ነገር የምላችሁ ነገር ይኖራል። መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከእሱ በፊት ግን የጌታ ቀን ስንል ምን እያልን ነው? መቼስ ቀናት ሁሌም የጌታ ናቸው፣ ግን ዛሬ ግን በተለየ የጌታ ቀን የምንላት ለምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሣኤው ቀናት እሑድ ማለት ነው እና የሁላችንን ትንሳኤ ያረጋገጠበት የትንሳያችን በኩል የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያን ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ሚስጥር ተካፍሎ ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን፣ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና ጄላ እንዲት መጽሐፍ አለች ሐዲት መጽሐፍ ቅዳሴ ወደ ጌታ ደስታዊ መግባት ምስጢር የሚል ነው። በቀስ ዶክተር ብራቱ ኪሮስ የተዘጋጀች መጽሐፍ ናት። ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ መክራሉ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድጓል እና እንደ አሁን ለየማንበብ ጊዜ ለኝ ብትሉ ራሱ ፕሊስ ግዙትና የሆነ ሰታዊትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁ እንድታነቡት እመክራለሁ። እሺ ይህንን ያዝ እናድርግ ነው። ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበር እና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስኪ በጣም ከባባድ የምትሉትን ለጆሮ ሲሰማ የጨንቃል የምትሉትን ገድል እስኪ እያወጣችሁ አንብቡ፣ ያው የተወሰነ የሰውን ጆሮና ትኩረት ለመሳቢያል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ለአንተ ይሁን ወዳጄ፣ እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ሆን ያለው እንግዲህ ወደዚያ የማለት ጉዳይ ላይ ሆን ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም፣ ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንትዬ እንኳን በጣም ትንጥ ልብህ ላይ ቢኖር በርን ዘግተ ስቅስቅ ብለ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲላል ታምር ላይ እንዲላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል፣ ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ፣ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደ ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጭ ግን ለአእምሯችን እንደዚህ አሁን እነዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላ ታምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዘክረ ኒቅያ ጉባኤ ላይ ፓትሪያርካችን ብፁዕ ወቅዱስ አቡነ ማቲያስ ምን እንደተናገሩ እንስማል። መጽሐፍቶቻችን የመጽሐፍቶቻችን ጥራትን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ እንደሰማችኋቸው ቅዱስነታቸውን ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድጋ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም። የሃይማኖት መከራከል አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደ ምን እየተባለ በጉባኤ ላይ ነው በዚ ቅዱስነታቸው የተናገሩት፣ መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው፣ እኛ ምናም ነው። ስለዚ እነዚህ መጽሐፍት ይ ኦርቶዶክስ ላሸማቀ ምናምን እሱ ጭራሽ አይታሰብም። በቃ አለቀው። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም፣ ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። መልካም የጌታ ቀን